ሲጋራ ማጨስ ብዙ የጤና ችግር ሊያስከትል ይችላል። ለመሆኑ ሲጋራ ማጨስ ምን አይነት የጤና ችግር ሊያስከትል ይችላል? እንዲሁም ሲጋራ የሚያጨሱ ሰዎች አጠገብ ያሉ ሰዎች ምን አይነት ጉዳት ሊደርስባቸው ይችላል? ብዙ ጥናቶች በዚህ ዙሪያ ተሰርቷል። በተለይ ሲጋራ የሚያጨሱ ሰዎች እንዲሁም ደግሞ ሲጋራ የሚያጨሱ ሰዎች አጠገብ የሚቆዩ ሰዎች እኩል ሲጋራ ከሚያጨሱ ሰዎች ጋር የጤና ጉዳት ይደርስባቸዋል። ለመሆኑ ሲጋራ ማጨስ ምን አይነት የጤና ችግር ያስከትላል? የመጀመሪያው የጤና ችግር የአንጎል ስርዓት እንዲሁም ደግሞ የነርቭ ስርዓት ላይ ችግር ማስከተል ነው። ሲጋራ በውስጡ ብዙ አይነት ኬሚካሎች፣ በተለይ ኒኮቲን የምንለው የኬሚካል አይነት ሙዳችንን በመቀያየር ይታወቃል። ኒኮቲን ሙዳችን ጥሩ እንዲሆን ያደርጋል። ሲጋራ ካጭስም በኋላ በሰውነታችን ውስጥ ያለው የኒኮቲን መጠን ሲቀንስ ሙዳችን ጥሩ ያልሆነ ስሜት እንዲሰማን ያደርጋል። ስለዚህም ነው ብዙ ሰዎች ሲጋራ ለማቆም በጣም የሚቸገሩት። በተለይ ሲጋራ ለማቆም ሲሞክሩ አንደኛ ሙዳቸው ይበላሻል ወይም ጥሩ ስሜት አይኖራቸውም። እንዲሁም ሲጋራ ለማጤስ ያላቸው ፍላጎት በጣም ይጨምራል። ሁለተኛው ደግሞ የደም ስርና የልብ ህመም ማስከተል ነው። በነገራችን ላይ ሲጋራ የደም ስራችን እንዲጠብ ያደርጋል። ስለዚህም የሚተላለፈው ደም በጭንቀት ነው የሚተላለፈው ማለት ነው። ስለዚህ የደም ስራችን የውስጠኛው ግድግዳ ላይ ከፍተኛ የሆነ ጫና ያድራል። ይህ በቀላሉ የደም ግፊት የማስከተል እንዲሁም ደግሞ የደም መርጋት የማስከተል ሁኔታ ሊያስከትል ይችላል። እንዲሁም ታዲያ ከዚህ ግፊት ጋር ተያይዞ ይችላል ወይም ደግሞ የስትሮክ ህመም ሊከሰት ይችላል። ሶስተኛው ደግሞ የመተንፈሻ አካል ችግር ወይም ደግሞ የሳምባ ህመም ነው። ሲጋራ ማጨስ የሳምባ ህመም ሊያስከትል ይችላል። ከእነዚህ ውስጥ ታዲያ እንደ ብሮንካይተስ ምንላቸው በተለይ ደግሞ ክሮኒክ ወይም ደግሞ የቆየ የብሮንካይተስ ህመም፣ እንዲሁም ደግሞ የአስም ህመም ካለ የማባባስ እንዲሁ፣ የተለያዩ የመተንፈሻ አካል ኢንፌክሽኖች በተለያየ ጊዜ በተደጋጋሚ መከሰት፣ በተለይ ደግሞ ኒሞኒያ ምንለው ወይም ደግሞ የሳምባ ምች በተለምዶ የሚባለው ህመም ቶሎ ቶሎ እንዲከሰት ማድረግ እንዲሁም ጉሮሯችን እንዲደርቅ ወይም አክታችን እንዲደርቅ በማድረግ ሳል ማስከተል የተለመዱ የጤና ችግሮች ናቸው። ሰዎች ሲጋራ ለማቆም ሲሞክሩ ወይም ደግሞ ለተወሰኑ ጊዜ ሲጋራን ማጨስ ካቆሙ የአክታ መጠናቸው ይጨምራል። ይህ የሚያሳየው የሳንባቸው ሁኔታ እየተሻሻለ እንደሆነ ማሳያ ወይም ደግሞ መለኪያ ነው። አራተኛው ደግሞ የአንጀት ችግር ነው። የአፍ የጉሮሮ እንዲሁም የአንጀት ካንሰር በቀላሉ የማስከተል እድል አለው። የጥርስ መጥቆር እንዲሁም ደግሞ የምራቅ መድረቅ የአፍ መድረቅ ሌሎች ምልክቶች ናቸው። እንዲሁም በጊዜ ሂደት ለሁለተኛው አይነት የስኳር ህመም የመዳረግ እድል አለው። አራተኛው ደግሞ የቆዳ የጥፍር እንዲሁም የፀጉር ግር ማስከተል ነው። በነገራችን ላይ ሲጋራ የሚያጨሱ ሰዎች ከማያጭሱ ሰዎች አንፃር ስንወስድ በጥፍር እና በፀጉር ፈንገስ የመጠቃት እድላቸው በጣም ሰፊ ነው። እንዲሁም በቀላሉ የቆዳ ካንሰር ከሰት እድሉ ሰፊ ነው። እንዲሁም ሲጋራ የሚያጨሱ ሰዎች በቀላሉ መላጣ የመሆን ፀጉራቸው የመሳሳት እድል ይኖራቸዋል። እንዲሁም ደግሞ ሽበት ያስከትላል። አምስተኛው ላይ መጨረሻው ደግሞ የፍቶት ፍላጎት ላይ ለውጥ ማምጣት ነው። ይህ ችግር ሁለቱም ጾታዎች ላይ ይከሰታል። ይህ ታዲያ የሚከተለው የሲጋራ ማጨስ የደም ስርን መጠን ስለሚቀንስ ወይም ደግሞ ስለሚያኮማትር ሴቷ ወይም እንዲሁም ወደ ወንዱ የብልት የሚሄደው የደም ፍሰት ይቀንሳል። ከዚህ ጋር በተያያዘ ታዲያ የፍቶት ፍላጎት መቀነስ እንዲሁም ደግሞ የለመርካት ችግር አብሮ ሊከሰት ይችላል። የዛሬውን ዝግጅት እንደወደዳችሁ ተስፋ አድርጋለሁ። በሌላ ጊዜ በሌላ ዝግጅት መልሳለሁ። ዝግጅቱን ታዲያ ከወደዳችሁት ላይክ፣ ሼር እንዲሁም ሳብስክራይብ ማድረጉ እንዳትረሱ። እንዲሁም የደወል ምልክቷን በመጫን አዳዲስ ቪዲዮችን ስጭም ቀጥታ እንዲደርሳችሁ ማድረግ ትችላላችሁ። ዝግጅቱን በዚሁ ያበቃው። በሌላ ጊዜ በሌላ ዝግጅት እንገናኛለን። መልካም ጊዜ